ሰላም ጤና ይስጥልኝ። እንዴት ናችሁ? ቅድስት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ እዤላችሁ የመጣሁት በቀደም ለታበጫንኩት ቪዲዮ ላይ ለጠየቃችሁን ጥያቄ መልስ ለመስጠት ነው። የልጄን ፀጉር እንዴት እንደምንከባከብ የሚያሳየው ቪዲዮ ላይ እና እሱን ለመልስ መልስ ለመስጠት ነው። ለሁላችሁም ለእያንዳንዳችሁ ከመጻፍና ከምመልስ ይልቅ እንደዚህ ለአንድ ላይ ልንበመልስላችሁ ይሻላል ብዬ ነው የመጣሁት። ሌላው ደግሞ የምነግራችሁ አዳዲስ ነገሮችን በምጭን ሰዓት ከመጫኔ በፊት ኮሚኒቲ ላይ ቻናል ላይ ገብታችሁ ኮሚኒቲ የሚለውን ክሊክ አድርጋችሁ ስታየው ኮሚኒቲ ላይ እዛ ላይ ታገኛላችሁ። አንዳንድ ጊዜ ሜሴጅ ፖስት አድርጋለሁ። እናንተም ጥያቄ ካላችሁ እዛ ላይ ጠይቁኝ። እሺ፣ በመጀመሪያ እንግዲህ የተጠቀምኩት ስቀባት ኮኮስ ነው ብያቸዋለሁ። የተጠቀምኩት ኮኮስ ይሄ ነው። ይሄ ምንም አይነት ሽታ የሌለው ኮኮስ ነው። ሽታ ያለውም ያለው አለ። እኔ ግን ይሄኛውን ነው የምጠቀመው። ይሄንን ለአንድ ሰዓት ያህል እቀባታለሁ። ህፃናት፣ ብላችሁ ለጠይቃችሁ ይህንን ለህፃናት ራሱ እንደ ቅባት መጠቀም እንችላለን። ግዴታ ከማጠባችን በፊት ብቻ ሳይሆን እንደ ቅባትም እጠቀማለሁ አንዳንድ ጊዜ እና ለህፃናትም ራሱ ብትጠቀሙ ለቆዳቸውም ለፀጉራቸውም በጣም ቆንጆ ነው እና ይሄኛውን ነው። ሻምፖ ደግሞ ይህን ነው። ሻምፖ እና ኮንዲሽነሩ ነው። ሌላው ደግሞ የምንገዛው ሻምፖ እና ኮንዲሽነር ሰልፌት እና ሲሊኮን ፍሪ መሆን አለበት እና እነዚህ ሰልፌት እና ሲሪኮን የሚባሉት ፀጉራችንን ይጎዱታል እና ፀጉራችንን ዳሜጅ ያደርገዋል። ስለዚህ ት ስሙን ስጠራ ምናልባት ትክክል ካልሆንኩኝ እና ኮንዲሽነሩም ይሄ ነው የተጠቀምኩት ኮንዲሽነር እሱም እንደዛው የለውም እና ይሄንን ፕሮዳክት ሁልጊዜ እጠቀማለሁ ማለት አይደለም። አንድ ፕሮዳክት ሁል ጊዜ ተስማምቶናል ብለን አንድ ፕሮዳክት ብቻ መጠቀም የለብንም። ስለዚህ ይሄ ፕሮዳክት በሚያልቅብኝ ሰዓት፣ ይሄ ሻምፑና ኮንዲሽነር በሚያልቅብኝ ሰዓት። ሌላ ገስቺ ደግሞ ሌላ ዕቃ ብጠቀማለሁ ግን ሁሉ ጊዜ በመገዛ ሰዓት እነዚህ ነገሮች ቼክ አደርጋለሁ ውስጡ ለመኖራቸውም ማለት ነው እና እና ጥሩ ነው እንደ ተስማማን ያህል ደግሞ ሲቆይም የሚጎዳን ጊዜ አለ እና እኔ ስላጋጣሚ ነው ራሴ ልተጠቀሜው በጣም ተስማምቶኝ የነበረው ረጅም ጊዜ ስጠቀመው መልሶ ለውጥ አይችበታለው። እና ብዙ ጊዜ አንድ ፕሮዳክት ላይ ብቻ ማተኮር የለብንም። እና አንዱ ሲያልቅብን ደግሞ ሌላ ደግሞ ገዝተን እንደዛው ጥራቱን ግን ሁልጊዜ ቼክ አድርገን እንደዛው ምን ግዛት እና መጠቀም ይኖርብናል ማለት ነው። ሌላው የተጠቀምኩት ደግሞ ይሄ ትሪትመንት ኦይል ነው ዋን ኢን ኦን ሊላል እዚህ ጋ ኦርጋን ኦይል ነው ህይወት እንደዚህ ትሪትመንት ኦይል ነው እና ይሄንን ኦይል ለእናንተ ለአዋቂ በምትጠቀሙ ሰዓት እኔ አሁን ለራሴ ስጠቀመው እንደ ሀት ትሪትመንትም አሞቀን እንደ ሀት ትሪትመንት መጠቀም ይቻላል እና እንደዚሁም መጠቀም ይቻላል። ከታጠብን በኋላ አሁን ለእሷ እንዳላያችሁት በጣም ትንሽ አድርጌ እቃብቻታለሁ። በሳምንት አንዴ ነው ፀጉሯን ማጥቦች። ፀጉራችንን ከሳምንት ሳይሞላው ባንታጠበው ጥሩ ነው ብዬ ነው የማስበው፣ ምክንያቱም የተፈጥሮ ፀጉራችንን የፀጉራችንን ቅባት ስለምንጨርሰው ብዙ ጊዜ ቶሎ ቶሎ ባንታጠብ ፀጉራችንን ጥሩ ነው ብዬ አስባለሁ። መታጠብ እንኳን ቢኖርብን ግዴታ እንኳን ቢሆንብን ከሻምፖ ይልቅ ኮንዲሽነር ብቻ ተጠቅመን ኮዋሽ ብናደርግ ጥሩ ነው ብዬ ነው የማስበው። ሻምፖ በጣም ሲበዛ ፀጉር ይጎዳልና፣ ጥሩ አይደለም። በዛ ላይ ደግሞ ሻምፖ በምትጠቀሙ ሰዓት ሻምፖ ማድረግ ያለብን ቆዳችን ላይ ነው። ቆዳችን ነው ቆሻሻ የሚይዘው፣ እና ስለዚህ ቆዳችን ላይ ሻምፖን አድርገን መታጠብ አለብን። ኮንዲሽነሩን ደግሞ ፀጉራችን ላይ ማድረግ አለብን፣ ጫፉ ላይ ከታች ፀጉራችንም ማለት ነው። ሌላው ደግሞ ይሄኛው ነው መጨረሻ ላይ የተጠቀምኩት። ይሄ በጣም ሻይን ያደርጋል ፀጉሯንና ሻይን እንዲያደርግና እንዲጠነክርም እንዲለሰልስም ያደርጋል ፀጉሯንና። ይሄ በጣም ቆንጆ ነው። በጣም ማብዛት የለብንም። በጣም በትንሽ ነው የሚለው በጣም ትንሽ ነው ጠብ ማድረግና የምጠቀመው። ሌላው ሎሽን ያልኳችሁ ይሄ ነው። እንደ ክሬም አይነት ነው። አያችሁት። ሁሉንም የምገዛውን ነገር እዚህ ጋር ያለውን ቼክ አድርጌ ነው የምገዛው ሁሉ ጊዜ እና እዚህ ላይ እንኳን ባይነው ውስጡ እዚህ ውስጥ የሚጻፈው ላይ ቼክ ብታረጉት ታገኙታላችሁ። እና እንደዚህ አይነቱን ነው የምጠቀመው። ይሄ ሎሽን ነው። ሌላው ደግሞ ሊቪንግ ኮንዲሽነር ነው። ይሄ ሊቪንግ ኮንዲሽነር ነው የምጠቀመው። አሁን አልቆብኛል እና ይህንን ነው የምጠቀመው። ሌላ ይሄ ፕሮዳክት ከሌለኝ ደግሞ ይኸውናቸ። ይህም ኮንዲሽነር ነው። ይሄ ለእኔም ለልጄም እንደዛ አርጌ ነው የምጠቀመው። ለልጄ እንደዚህ አይነት ፕሮዳክቶችን መጠቀም የጀመርኩት ከአራት ዓመቷ በኋላ ነው። ከአራት ዓመቷ በፊት የልጆች ለሕፃናት የተዘጋጀ ቤቢ ኦይል ነው የምጠቀመው። ሌላ ነገር አልጠቀምም። ለፀጉሯም ለገላዋም አንድ አይነት ነው የምጠቀመው። ከአራት ዓመቷ በኋላ ግን እንደዚህ አይነት ፕሮዳክቶችን እኔም እሷም በጋራ ነው የምንጠቀመው። እስካሁን ድረስ ምንም አይነት ጉዳት አላየውበትም እና ጠጉሯ ላይ እንደውም በጣም ብዙ ለውጥ ነው ያየውት እና ሌላው ደግሞ ፀጉራችንን ይነቃቀድብናል ይነቃቀልብናል ለሚበጣጠጥ ፀጉር ጸጉር ላላችሁ ፀጉራችን አንዳንድ ጊዜ ሹሩባ የምንሰራው ከሆነ ወደታች ሹሩባ የምንሰራው ከሆነ በጣም ፀጉር ይጎዳል። ፀጉራችን እንዲበጣጠስ ያደርገዋል። ምክንያቱም እኔ ሞክሬ በራሴ ላይ ያየሁት ነው። እኔ በራሴ ላይ የደረሰው እና የሞከርኩትን ነገር ነው የምነግራችሁ እና እኔ አውቃለሁ የተሻለ ነው ብዬ ሳይሆን ራሴ ላይ የሞከርኩትን ነገር ነው የምነግራችሁ። ሹሩባ ወደታች በምንሰራ ሰዓት እንደዚህ ወደታች እየሰራን በምንሄድ ሰዓት ፀጉራችን ራሳችን እየበጠስ ነው ነው የምንሄደው እና ሲፈታ በጣም ብዙ ፀጉር ነው የሚወጣው። ፀጉራችን ብጥስጥስ ነው የሚለው እና ቁጥርጥር ብንሰራው ከዛ ይልቅ ቁጥርጥር ብንሰራው ጥሩ ነው ብዬ ነው የማስበው። ምክንያቱም ሞክሩት። እኔ ሞክሬው አይቸው ቁጥርጥር ስሰራው እና ወደታች ስሰራው ስፈታቸው የሚወጣው ፀጉር ብዛት በጣም ልዩነት አለው እና ፀጉሩ ራሱ ይበጣጠሳል። እና ቁጥርጥር ስንሰራ እራሱ ቁጥርጥር ስለቀጫጭ መሆን የለበትም፣ ወፈር ወፈር አድርገን ብንሰራ ጥሩ ነው ብዬ ነው የማስበው። እኔ ልጅናውን በብዛት ቁጥርጥር ነው የምሰራት። ቁጥርጥር ደግሞ ሲሰራ ፀጉርም ያሳድጋል። ሌላው ደግሞ የአይረን እጥረት ካለብን እሱም ለፀጉራችን መነቃቀል እና ለፀጉር ልዝ ለማድረግ ያጋልጠናል እና አይረናችንንም ቼክ ብንደረግ ጥሩ ነው። ሌላው ደግሞ ፀጉራችንን ስንታጠብ በምንታጠብ ሰት ሙቁሃ ባንጠቀም በጣም ጥሩ ነው። ሙቁሃ ከተጠቀምን ለፀጉራችን ጥሩ አይደለም። ፀጉራችንን ያደርቅብናል እና በተቻለ መጠን በቀዝቃዛ ውሃ ወይም ደግሞ ለብ ባለ ውሃ ብንጠቀም ጥሩ ነው። ጫፍጫፉን በየመቼ ነው መቁረጥ የጀመርሽው ላላችሁ፣ ጫፍጫፉን እኔ ጸጉሯ ማደግ ከጀመረ ጊዜ ጀምሮ ፀጉሯን ጫፍጫፉን ሁሌ መቆርጠዋለሁ። በወር ወይም ደግሞ በሁለት ወር አንድ ጊዜ ወይም ደግሞ በሶስት ወር አንድ ጊዜ ጸጉራችንን ጫፍጫፉን ብንቆርጠው ጥሩ ነው። ምክንያቱም አንደኛው ፀጉራቸው እንዲፋፋ ያደርገዋል። ፀጉር ቢረዝምም ጫፉ ላይ እንደምት አድርጎ አድርጎ ጫፉ ላይ ቆንጆ ካልሆነ ምንም ዋጋ የለውም እና ጫፉን ብንቆርጠው ፀጉራቸው ግን የፋፋና የአማረ ነው የሚሆነው፣ ፀጉራቸው ጫፉ ሲቆረጠ። ሌላው ደግሞ ፀጉራችን የሚነቃቃልብናል ላላችሁ፣ ፀጉራችን በጣም መድረቅ የለበትም ስል በጣም ደግሞ ቅባታማ መሆን የለበትም። በተለይስ ፀጉር ላለው ሰው ብዙ ቅባት የምታደርጉ ከሆነ ፀጉር ይነቅላል እና ፀጉሩ ላይ ቅባቱ መክበድ የለበትም። ሌላው ደግሞ ፀጉራችን የሚሄደው ከሰውነታችን ነው። ሰውነታችን የምንበላው ምግብና የምንጠጣው ነገር ፀጉራችንን ይረዳዋል። ስለዚህ ሁል ጊዜ ውሃ ማንጠጣ ከሆነ ውሃ ብንጠጣ ጥሩ ነው። ፀጉራችንን ቶሎ ቶሎ የምትታጠብ ከሆነ መታጠቡን ቶሎ ቶሎ ማቆም ይኖርብናል። ቅባት አለማብዛት ነው ላያችን ላይ። ሌላው ደግሞ ይህንን ስቀባ አይታችሁኝ እንደሆነ ፀጉሯን ማሳጅ ሳረጋ አይታችሁኝ ያለኝ፣ ከቀባው በኋላ ማንኛውንም ኦይል ፀጉራችን ላይ ስንቀባ ፀጉራችንን ማሳጅ ብናረገው ጥሩ ነው። እስፔሻሊ ደግሞ እኛ ልክ ፀጉራችንን ኢትዮጵያ ስንታጠበ አጎንብሰን እንደምንታጠበው አጎንብሰን ኦይል ፀጉራችን ላይ ማንኛውንም ወይል ይሄ ግዴታ ብቻ መሆን የለበትም። ማንኛውንም ወይል አድርገን ፀጉራችንን ማሳጅ ብናረገው ቀስ እያልን ሙቀት እንሰጠዋልና ደማችን በደንብ እንዲዘዋወር ያደርገዋል። ወደታችን ምናጎንብሰውም ደማችን ወደታችን መተው በደንብ እንዲዘዋወር ያደረገዋል። ስለዚህ ያ ደግሞ ለፀጉራችን እድገት እና ለራሳችን ጭንቅላታችን ዘና እንዲል ያደርገዋልና እንደዛ ሲሆን ፀጉራችን ጥሩ እድገት ይኖሯል፣ እና እንደዛ ብናረግ ጥሩ ነው። በየጊዜው ሳይሆን አልፎ አልፎ በሁለት ቀን በሶስት ቀን ወይ ደግሞ በአራት ቀን አንዴ እንደዛ ብናረግ ጥሩ ነው። ወይም ደግሞ እንደያችሁ እሷን እንዳሳጥብ እንዳረኩት በሳምንት አንዴ ብናረግ ጥሩ ነው ብዬ አስባለሁ እ ይሄ ነገር አንዳንድ ጊዜ ይገርመኛል። እናቶቻችን ልጅ እያለን ተኝተን ራሱ እንደዚህ እንደዚህ የሚዳብሱን ያ ራሱ ለጸጉራችን እድገት ረድቷል ብዬ አስባለሁ እና እንደዚህ አድርጉና ሞክሩት። በተረፈ ሌላ ጊዜ ደግሞ በሌላ ቪዲዮ ተመልሼ እመጣለሁ። ሌላ በእንደዚህ አይነት ጉዳይ ላይ ሌላ ቪዲዮ እንድሰራ የምትፈልጉ ከሆነ አስተያየታችሁ ላኩልኝ ያልመለስኩላችሁ ጥያቄም ካለ ጥያቄያችሁ ላኩልኝ። በተቻለ መጠን ለመመለስ ሞክራለሁ፣ ግን የልጆች እናት ስለሆንኩ ትንሽ ቢዚ ሆንና ሳንመልስላችሁ ከቀረውን በጣም ይቅርታ። ግን በተቻለ መጠን ለመመለስ ሞክራለሁ። ሌላ ጊዜ ደግሞ በሌላ ቪዲዮ ተመልሼ እመጣለሁ። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ኮመንት፣ ሰብስክራይብ አድርጉ። ሰላሙን ቴንክ ፎር ዋችንግ ባይ